አላህም ለእናንተ የጻፈላችሁን ነገር ወይም ልጅን ፈልጉ ከገህ የሆነው ነጭው ክር ከጥቁሩ ክር ወይም ከሌሊቱ ጨለማ ለእናንተ እስኪገለጥላችሁ ድረስ ብሉ ጠጡም፣ ከዚያም ጾምን እስከ ሌሊቱ ድረስ ሙሉ የሚለው አንቀጽ ነው። ይህ አንቀጽ አንድ ጾመኛ ከሶስት ነገራት መቆጠብ እንዳለበት ያስረዳል። እነርሱም የግብረ ሥጋ ግንኙነት መፈጸም፣ መብላትና መጠጣት ናቸው። አንቀጹ እነኚህ ሦስት ነገራት ለጾመኛ የተከለከሉ መሆናቸውን ያስረዳል። ይህ አንቀጽ መሠረታዊ ጾምን የሚያበላሹ ነገሮችን በውስጡ አቅፏል። ማለትም አንድ ጾመኛ ሊርቀው ግዴታ የሚሆንበት ወይም ሊቆጠብ የሚገባው ነገሮች በሙሉ ወደዚህ አንቀጽ ነው መሠረታቸው የሚመለሰው። ይኸው ጉዳይ በሰሒሕ ቡኻሪ ውስጥ አቢ ሁረይራ ባስተላለፉት ሐዲስ ላይ ተነግሯል። ነቢዩ ሰለላሁ ዓለይሂ ወሰለም አላህ ስብሓንሁ ወተዓላ ጾም ለእኔ ነው እኔው ነኝ በርሱም መነዳው ጾመኛ ለእኔ ሲል ምግቡን መጠጡንና የፍትወት ስሜቱን ትቷል ብሏል በማለት ተናግረዋል። ይህም የሚያስገነዝበው ለጾመኛ እነኚህ ሦስት ነገራት የተከለከሉ መሆናቸውን ነው። ይህ ሁሉም የተስማማበት ጉዳይ ነው። በዑለሞች መካከል በዚህ ዙሪያ ምንም አይነት የሐሳብ ልዩነት ወይም ኺላፍ የለም። ይኸውም በጾመኛ ላይ መብላት ሐራም መሆኑን፣ መጠጣት ሐራም መሆኑን የግብረ ስጋ ግንኙነት መፈጸምም ሐራም መሆኑን ሁሉም የተስማሙበት ነገር ነው። ከእነኚህ ከሦስቱ በተጨማሪ ቅድም እንዳልኩት ሦስቱ ሁሉም የተስማማባቸው ናቸው። አራተኛው ሆን ብሎ አውቆ በሆድ ውስጥ ያለን ነገር ማስወጣት፣ እርሱም ማስታወክ ወይም ማስመለስ በመባል የሚታወቀው ነው። ማስታወክን ወይም ማስመለስን በማስመልከት በኢማሙ አሕመድ የሐዲስ ዘገባ ውስጥ የተጠቀሰ አለ። ሐዲሱ ሂሻም ከሙሐመድ ኢብን ሲሪን ሙሐመድ ብኒ ሲሪን ደግሞ ከአቢ ሁረይራ ያስተላለፉት ሲሆን ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ያስታወከው ሰው ወይም ማለትም ያለ ምርጫው በራሱ ጊዜ ፈንቅሎት ያስታወከው ቀዷ ወይም ማካከሻ መጾም የለበትም፣ በሆዱ ውስጥ ያለን ያስመለሰ ማለትም እንዲያስታውከው በማድረግ ያስታወከ ቀዷ ወይም ማካከሻ ምትክ መጾም አለበት ወይም ምትኩን ይጹም ብለዋል። ይህ የሚያስገነዝበው በሁለቱ ሁኔታዎች መካከል ልዩነት መኖሩን ነው። እብኒል ሞንዚር እብኑ ዐብድል በር እና ሌሎችም ብዙ ዑለማዎች አውቆ ሆም ብሎ በሆድ ውስጥ ያለን ነገር ያስወጣ ሰው ጾሙ እንደ ተበላሸ የአንድ ድምፅ ስምምነት እንደ ተላለፈበት ተናግረዋል። ስለሆነም ይህን ስንደምር ሁሉም የተስማማባቸው ጾምን የሚያበላሹ ነገሮች ስንትሆኑ አራት ሆኑ ማለት ነው። ከነኛ አራቱ ጋር አምስተኛ ተደርጎ የሚቆጠረው ደግሞ ሴቶችን ብቻ የሚመለከት ሲሆን እርሱም ሐይድና ኒፋስ ወይም የወር አበባና የወሊድ ደም ነው። አንዲት ሴት ሐይድ ከመጣባት በቀኑ መጀመሪያ ላይም ሆነ በመጨረሻው ክፍል፣ በማንኛውም በቀኑ ክፍል ጾሟ ይፈርሳል ማለትም ይህን ቀን ቀዷ ታወጣለች ማለት ነው። ሐይድ ከመጣባት በኋላ ጾም መጾም አትችልም። ከቀኑ ክፍል የፈለገው ያክል ቢያልፍም እንኳን ጾሟ ተበላሽቷል። ኒፋስም እንደ ኃይድ ነው። ኒፋስ ጾምን ከሚያበላሹ ነገሮች ነው። እነኚህ እንግዲህ አምስት ጾምን የሚያበላሹ ነገሮች በሊቃውንት መካከል ምንም የሐሳብ ልዩነት ወይም ኺላፍ የሌለባቸው ጾምን የሚያፈርሱ ነገሮች ናቸው። ዑለማዎች ልዩነት የፈጠሩባቸው ወይም በመካከላቸው ኺላፍ የተፈጠረ ሌሎች ጾምን የሚያበላሹ ነገሮች አሉ ኪላፎቹ ወይም ልዩነቶቹ ጠንካራም ላላ ያሉ ደካማም አይነት አላቸው። ዑለማዎች ጾምን የሚያበላሹ ብለው ከጠቀሷቸው ነገሮች እንደ ምሳሌ ብንወስድ ዋግምት ወይም ሂጃማ አንዱ ነው። አብላጮቹ ዑለሞች ወይም ጁምሁሩ ጾም አያበላሽም የሚል አቋም ይዘዋል። ኢማሙ አሕመድ፣ ኢስሓቅ እና ሌሎች ዑለሞች ደግሞ ጾምን ከሚያበላሹ ነገሮች ነው የሚል አቋም ይዘዋል። የዚህ ልዩነታቸው መንስኤው ሂጃማን በተመለከተ የተላለፉ መልእክቶች እርስ በርሳቸው የሚቃረኑ መሆናቸው ነው። ተውባን ባስተላለፉት ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ወጋሚም ተወጋሚም ጾማቸውን አፍርሰዋል ማለታቸው ተዘግቧል። በሰሂህ ቡኻሪ ዘገባ ደግሞ በኢብኒ ዐባስ የሐዲስ ዘገባ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ጾመኛና ሙሕሪም ሆነው ሳለ መወገማቸው ተዘግቧል። ልብ በሉ፣ እዚህ ጋ ንግግርና ድርጊት ተቃርነዋል ማለት ነው። ከዑለሞች መካከል ድርጊት ንግግርን ይሽራል የሚል አቋም የያዙ አሉ። ሌሎች ደግሞ ድርጊት ንግግር በጥቅል ካስተላለፈው መልእክት ውስጥ ነጥሎ ያወጣል የሚል አቋም አላቸው። ማለትም ጾሙን አፍርሷል የሚለው ለማፍረስ የተቃረበና የተጋለጠ ነው የሚል ትርጓሜ ነው የሚኖረው እንጂ ጾሙ ተበላሽቷል ማለት አይደለም። እንደውም ጾሙ ሰሒህ ወይም ትክክል ነው ባይሆን፣ መዋገሙ የተጠላ ነው ብለዋል። ከዑለሞች መካከል ነቢዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው መወገማቸውን የዘገበው የእብኒ ዓባስ ዘገባ የተገነጠለ ወይም ማሕፉዝ ያልሆነ ዘገባ ነው ያሉም አሉ። እነኚህኞቹ ደግሞ ይህን ሐዲስ በመተው ወጋሚም ተወጋሚም ጾማቸውን አፍርሰዋል በሚል በበርካታ ዘገባዎች የተጠቀሰውን ሐዲስ ብቻ ተቀብለዋል። ይህ እንግዲህ ዑለማዎች ከተካለፉባቸው ጾምን የሚያበላሹ ጉዳዮች እንደ ሞዴል ወይም ምሳሌ ወስደን ያየንበት ነው። ሌላው ምሳሌ ኺላፍ ከተከሰተባቸው ጾምን የሚያስፈቱ ጉዳዮች መንይን ወይም የዘርፍሬን ከግብረ ሥጋ ግንኙነት ውጪ በሆነ መንገድ በስሜት ሆን ብሎ ማስወጣት ነው። ከዑለሞች መካከል ይህ ድርጊት ጾም አያበላሽም የሚል አቋም ያላቸው አሉ። ከነኝ ዑለሞች መካከል እብን ሐዝም አዛሂሪ አንዱ ነው። ይሁን እንጂ በአብላጫ ዑለሞች ፉቅሃዎች በሙሉ የያዙት አቋም መንይን በፍትወት ስሜት ሆን ብሎ ማስወጣት ወይም ማፍሰስ ጾምን ከሚያበላሹ ነገሮች ነው የሚል ነው። እነኚህ ዑለሞች በማስረጃነት የሚያቀርቡት በሰሒሐይን ዘገባ ከአቢ ሁረይራ የተላለፈውን ሐዲስ ነው። በሐዲሱ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ጾም ለእኔ ነው እኔ ነኝ በርሱ የምመነዳው፣ ለእኔ ሲል ምግቡን መጠጡንና የፍትወት ስሜቱን ትቷልና ብሏል ማለታቸው ተነግሯል። የፍትወት ስሜቱን የሚለው ሐረግ ግብረ ሥጋ ግንኙነትንም ስሜትን በሌላ መንገድ ማርካትንም የሚያካትትና የሚያጠቃልል ነው። ለዚህም ነው በሰሒ ዘገባ አይሻ ባስተላለፈችው ሐዲስ እንዲህ ብላለች፣ ነቢዩ ሰለላሁ አለይሂ ወሰለም ጾመኛ ሆነው ይስሙ ነበር እንዲሁም ጾመኛ ሆነው ይተሻሹና ይደባብሱም ነበር ካለች በኋላ ነገር ግን አለች ነገር ግን እርሳቸው ከማንኛችሁም በተሻለ ስሜታቸውን መቆጣጠር የሚችሉ ናቸው ብላለች። ይህ የሚያስገነዝበን ደግሞ በመሳም ቢረካ ወይም በመደባበስና መተሻሸት ቢረካ ጾም ላይ የሚያሳድረው ተጽዕኖ መኖሩን ነው። ግብረ ሥጋ ግንኙነት ባይፈጽምም እንኳን ጾሙን እንደሚጎዳው ያሳያል። ይኸውም እመት አይሻ ነቢዩ ሰለላሁ ዓለይሂ ወሰለም በመሳም ወይም በመደባበስ ምክንያት ጾምን የሚያበላሽ ነገር እንዳይከሰት ስሜታቸውን መቆጣጠር የሚችሉ መሆናቸውን ጠቁማለች። አብላጫ ዑለማዎች ወይም ጅምሁሩ በዚህ አቋም ላይ ናቸው። እነኚህ ሁለት ምሳሌዎች እንግዲህ ጾምን ከሚያበላሹ ነገሮች የሚቆጠሩ ናቸው። በእርግጥ ዑለሞች በጉዳዩ ላይ የሐሳብ ልዩነት ወይም ኪላፍ አላቸው። በዚህ ጉዳይ ዙሪያ መንገድ ከከፈትን ከበስተጀርባው በርካታ ጉዳዮች ተያይዘው ይነሳሉ። አብዛኛው ሰው ይህ ጉዳይ ጾምን ያበላሻል ወይስ አያበላሽም በሚል የሚጠይቀው የዚሁ አይነት ቢጤ ነው። ደም ወደ ሰውነት ማስገባት፣ የምግብ መርፌ፣ የመድኃኒት መርፌ፣ የአስም በሽተኞችና መሰል ህሙማን የሚጠቀሙት የሚነፋ መድኃኒት፣ በአፍ ወይም በፊንጢጣ የሚወሰዱ ማስታገሻዎች ወይም ፔንኪለሮች የመሳሰሉት በርካታ በርካታ ጉዳዮች ጾምን ያበላሻሉ ወይስ አያበላሹም በሚል ጥያቄ የሚቀርብባቸው ናቸው። እዚህ ጋር እንግዲህ በጥቅሉ ማሳሰብ የምፈልገው ነገር ቢኖር በየትኛውም ነገር ላይ ጾም ያበላሻል ብሎ በእርግጠኛነት ውሳኔ ለመስጠት የግድ ማስረጃ መኖር ያለበት መሆኑን ነው። يسأل عنها الناس اليوم هل هي من المفطرات أو ليست من المفطرات